መንግስት ከግብር ጋር በተያያዘ አስደሳች የሚባል አሰራር ተግባራዊ ማድረግ መጀመሩን ይፋ አድርገዋል። ግብር ከፋዮችን ለመከታተል የሚሰማሩ ሰራተኞች የቪዲዮ ካሜራ የተገጠመበት ዩኒፎርም ለብሰው ብቻ እንዲሰሩ መደረግ ጀምረዋል። በሌላ መረጃ ደግሞ የወጣቶች ኢንቨስትመንት ባንክ የማቋቋም ስራ እየተጠናቀቀ መሆኑ ተገልጿል። ባንኩ ወደ ስራ ሲገባ ሙሉ ለሙሉ ወጣቶችን በፋይናንስ የሚደግፍ የመጀመሪያው ባንክ ይሆናል ተብለዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናቸው እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የወጣቶች ኢንቨስትመንት ባንክ የማቋቋም ስራ እየተጠናቀቀ መሆኑ ተገለጸ። ባንኩ ወደ ስራ ሲገባ ሙሉ ለሙሉ ወጣቶችን በፋይናንስ የሚደግፍ የመጀመሪያው ባንክ ይሆናል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከአፍሪካ ልማት ባንክ ጋር የሚሰራው የወጣቶች ኢንቨስትመንት ባንክ የማቋቋም ሂደት እየተጠናቀቀ መሆኑ ተገለጸ። የወጣቶች ኢንቨስትመንት ባንክ የካፒታል ገበያ ፈቃድ እንደሚሰጠው የኢንቨስትመንት ባንክ አይነት አይደለም ሲሉ የገለጹት የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ ኩባንያው ሲቋቋም ወጣቶችን በፋይናንስ ይደግፋል ብለዋል። የኢንቨስትመንት ባንኩን የማቋቋም ስራ እየተጠናቀቀ መሆኑን ጠቁመው፣ በአሁኑ ወቅት የቦርድ አደረጃጀቱ ምን መምሰል እንዳለበትና ሌሎች ለስራው መጀመር የሚረዱ ስራዎች እየተከናወኑ እንደሆነ አስታውቀዋል። የባንኩን ስራ ለማስጀመር የሚረዱ ተግባራት እየተጠናቀቁ መሆናቸውን አክለዋል። ኩባንያው የኢንቨስትመንት ባንክ የሚል ስያሜ ቢኖረውም ከአፍሪካ ልማት ባንክ በሚገኝ የገንዘብ ድጋፍ የስራ እቅድ ላላቸው ወጣቶች በማቅረብ አገልግሎት እንደሚሰጥ አስረድተዋል። የህዝብ ተወካዮች ምክር ቤት የኢንቨስትመንት ሆልዲንግስ የ2018 ሩብ ዓመት እቅድ አፈጻጸም ግምገማ ህዳር 3 ቀን 2018 ዓ ም ሲያደርግ ስለ ወጣቶች ኢንቨስትመንት ባንክ ማብራሪያ የሰጡት የተቋሙ ምክትል ዋና ሥራ አስፈጻሚ ወይዘሮ መልእክተ ሳህሉ ተቋሙ በተያዘው ዓመት ከያዛቸው ትልልቅ የኢንቨስትመንት ስራዎች ውስጥ መሆኑን ተናግረው ነበር። ከአፍሪካ ልማት ባንክ ጋር በጋራ እንደሚሰራ ጠቁመው ባንኩ 10 ሚሊዮን ዶላር ይሰጠናል ብለን ነው የምንገምተው እኛ ደግሞ ከዚህ እኩል የሚሆን ገንዘብ በብር በማዋጣት የማኔጅመንት ኩባንያ እናቋቁማለን ማለታቸው ይታወሳል። የማኔጅመንት ኩባንያው ከስራና ክህሎት ሚኒስቴር ተወካዮች እንደሚኖሩትና የራሱ ቦርድም እንደሚቋቋምለት ተናግረው ነበር። ባንኩ የኢንቨስትመንት ግምገማ በማካሄድ የሚያጸድቅ ኮሚቴ እንደሚኖረው ይህም ግልጽ እና መድሎ የሌለበት አሰራር በመዘ ጋት ጀማሪ ወጣቶች ይደገፉበታል ብለዋል። የኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ በበኩላቸው ተቋማቸው በአሁኑ ወቅት ከ36 በላይ የተለያዩ ኢንቨስትመንት ፕሮጀክቶችን እየሰራ እንደሚገኝ ገልጸዋል። ተቋሙ ካሳካቸው የኢንቨስትመንት ፕሮጀክቶች መካከል የዳንጎቴ ማዳበሪያ ማምረቻ አንዱ መሆኑንና በዚህ ፕሮጀክትም የሶስት ቢሊዮን ዶላር የኢንቨስትመንት ውል መግባቱን በአሉሚኒየም ማምረቻ ዘርፍ ደግሞ አዲስ የኢንቨስትመንት ስራ እየተጠናቀቀ መሆኑንና ይህም አንድ ቢሊዮን ዶላር ስምምነት መሆኑን ገልጸዋል። ኢንቨስትመንት ሆልዲንግስ በስሩ ከሚያስተዳድራቸው ኩባንያዎች የአገሪቱን የፋይናንስ ዘርፍ በከፍተኛ ሁኔታ የሚደግፉ መሆናቸውን፣ ከእነዚህ ኩባንያዎች የሚገኘውን ገቢ በትክክለኛ መንገድ የመጠቀም ስትራቴጂ እንደሚከተልም ተናግረዋል። በተጨማሪም የካፒታል ገበያ አገልግሎት ለመስጠት ፈቃድ የወሰዱ ድርጅቶች ፈቃድ ማግኘታቸው የስራቸው የመጀመሪያ እርምጃ መሆኑን በመገንዘብ በዘርፉ ለውጥ ለማምጣት እንዲሰራ አሳስበዋል። በሌላ መረጃ ደግሞ መንግስት ከግብር ጋር በተያያዘ አስደሳች የሚባል አሰራር ተግባራዊ ማድረግ ጀምረዋል። ግብር ከፋዮችን ለመከታተል የሚሰሩ ሰራተኞች ቪዲዮ ካሜራ የተገጠመለት ዩኒፎርም ለብሰው ብቻ እንዲሰሩ መደረግ ጀምረዋል። ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከዛሬ ጀምሮ ካሜራ የተገጠመለት ዩኒፎርም ለብሰው እንደሚሰማሩ ተገለጸ። የከተማ አስተዳደሩ ገቢዎች ቢሮ ባወጣው መግለጫ እንዳመለከተው የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረ ከመረብ ደህንነት ወይም ኢንሳ ጋር በመቀናጀት የቦዲ ዎርን ካሜራ ፕሮጀክቶችን አልምቶ በማጠናቀቅ ወደ ተግባር ተሸጋግረዋል። በዚህም መሰረት የአዲስ አበባ ገቢዎች ቢሮ ከዛሬ ጀምሮ ግብር ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞች የቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰማሩ አስታውቀዋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምፅና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች እንደሚልኩ ቢሮ ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያካሄዱ መሆናቸውን እንዲሁም ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምፅና በምስል የሚከታተሉ መሆናቸውን አስታውቋል። ይህም በግብር ከፋዮች ዘንድ በተደጋጋሚ የሚነሱ ብልሹ አሰራሮችን ለመቅረፍ እንደሚያስችል የጠቆመው ቢሮ ከመርካቶ ጀምሮ በተለያዩ የአዲስ አበባ የገበያ ቦታዎች የሚነሱ ለዓመታት የዘለቁ ቅሬታዎችን ለመቅረፍ ፍ ትክክለኛ አማራጭ እንደሆነ ገልጿል። የሌብነትና ብልሹ አሰራሮችን ከመከላከል ባሻገር የአገልግሎት አሰጣጡን ቅልጥፍና በማጎልበት ዘንድሮ በከተማ አስተዳደሩ ለመሰብሰብ የታቀደውን 350 ቢሊዮን ብር ገቢ እቅድ ለማሳካት እንደሚያስችል ጠቁመዋል። ከዚሁ ጋር በተያያዘ ብሔራዊ ባንክ ከግልና የሶስተኛ ወገን የባንክ ሂሳብ አጠቃቀም ጋር በተያያዘ ጥብቅ መመሪያ ማስተላለፉ ይታወቃል። በባንክ አካውንቶች ላይ በተለይም በነጋዴዎች ላይ ጥብቅ ቁጥጥርና እስራት መጀመሩን ሰምተናል። የኢትዮጵያ ብ ብሔራዊ ባንክ በግልና በሶስተኛ ወገን የባንክ ሂሳብ አጠቃቀም ዙሪያ ጥብቅ መመሪያ አስተላልፈዋል። ባንኩ ባደረገው ምርመራ ቁጥራቸው ቀላል የማይባሉ የባንክ ደንበኞች በዋናነት የንግድ ድርጅቶችና ግለሰብ ነጋዴዎች ካስመዘገቡት የባንክ ሂሳብ ውጪ የሶስተኛ ወገን የባንክ ሂሳብ በመጠቀም ግብይት እንደሚፈጽሙ ማረጋገጡን ገልጸዋል። በዚህም የተለያዩ የንግድ ግብይቶችና የገንዘብ እንቅስቃሴዎች እየተፈጸሙ መሆናቸውን ጠቁመዋል። ይህ አሰራር ከግብር ሰብሳቢ ባለስልጣናት ቁጥጥርና ክትትል ለመሸሽ የሚደረግ ተግባር ከመሆኑ በተጨማሪ በዚህ አግባብ የሚፈጸሙ የፋይናንስ ግብይቶችና የገንዘብ እንቅስቃሴዎች የወንጀል ፍሬ ወይም ሽብርተኝነትን በገንዘብ ከምርዳት ጋር የተያያዙ ወይም የተገናኙ ሊሆኑ እንደሚችሉ አመልክተዋል። ስለዚህ ይህን መሰሉ አሰራር እንዲቀርና ለባንኮች ትዕዛዝ መተላለፉን ያስታወቀው ባንኩ ይህንን መሰሉን አካሄድ የሚጠቀሙ ነጋዴዎች ላይ ቁጥጥርና እርምጃ እንደሚወስድ አስታውቋል። ከግብር ጋር በተያያዘ በአዲስ አበባ ከተማ የግብር ከፋዮችን ቅሬታ አጣርቶ ምላሽ የሚሰጥ አሰራር ሊጀመር መሆኑን ሰምተ ሰምተናል የአዲስ አበባ ከተማ አስተዳደር የግብር ከፋዮችን ቅሬታ ኃላፊዎች በተገኙበት አጣርቶ ምላሽ መስጠት የሚያስችል አሰራር ሐሙስ ሐሙስ ሊጀመር መሆኑን ሰምተናል። በአዲስ አበባ የግብር አሰባሰብና የገቢዎች አገልግሎት አሰጣጥ ጋር በተያያዘ የሚኖርን ቅሬታ መፍታት የሚያስችል አዲስ አሰራር በከንቲባ ጽህፈት ቤት ስር ተዋቅረዋል። አሰራሩ በአስተዳደሩ የገቢዎች ቢሮ ስር በተዘረጋው የቅሬታ አፈታት ሥርዓት ያረኩ ግብር ከፋዮች ቅሬታዎቻቸውን የሚያቀርቡበት እንደሆነ አውቀናል። በዚህም መሠረት ከገቢ አሰባሰብ ከሰራተኞች ስነ ምግባርና አገልግሎት አሰጣጥ ጋር የሚነሱ ቅሬታዎችን ዘወትር ሐሙስ ኃላፊዎች በተገኙበት የሚደመጡና ተጣርተው ምላሽ የሚሰጥባቸው ይሆናል። የተዘረጋው አሰራር ለከንቲባ ጽህፈት ቤት በሚስጥር ጥቆማ ከሚሰጥበት ነፃ የጥሪ ማዕከል 9977ና የሚስጥር ሳጥን በተጨማሪ ቅሬታዎችን በአካል ለበላይ አመራር ማቅረብ እንደሚያስችል ታውቋል። አሰራሩ ሐሙስ ጀምሮ ወደ ተግባር እንደሚገባ የከተማ አስተዳደሩ ኮሚኒኬሽን ቢሮ አስታውቋል። ስለሆነም ሐሙስ ሐሙስ ከገቢዎች ጋር ብቻ የተያያዙ ቅሬታዎችን አመራሩ ተቀብሎ እንደሚያስተናግድ ተጠቁመዋል።